ስትፈልግም ይበልጥን ቆንጆ ትሆኛለሽ። ምን እየሆንክ ነው? ራቅ። ምክንያት ነግኝ። ምንም አልተፈጠረም። በቃ አልጋ ላነጥፍ ነው የመጣሁት። አነጠፍኩ በቃ። የሆነ ጽናት እንግዲህ ዛሬም በጭንቀትና በሀሳብ ውስጥ ነው ያለችው። እንግዲህ እምሩ ምንድን ነው እሱ ያስጨነቀሽ? ጓደኝነት ማለት እንደዚህ ነው ወይ? እስቲ ለእኔም ንገሪኝና እኔም የጓደኝነትን ልካፍልሽ። እባክሽን ጓደኛዬ ንገሪኝ ያስጨነቀሽን እያለቻት ነበረ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች፣ ሁላችሁንም ሰላም ብያለሁ። በያላችሁበት የእግዚአብሔር ሰላምታ ብዝት ተረፍ ይበልልኝ ለዚህ ቻናል አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ላይክ ሼር ሰብስክራይብ እያደረጋችሁ ለምታበረታቱኝ እህት ወንድሞቼ በጣም አመሰግናለሁ ክብረት ይስጥልኝ እንዲሁም ሀሳብና አስተያየት ካላችሁ ኮሜንት ላይ ያስቀምጡልን ጽናት ክፍል ሀምሳ አንድን ይዤላችሁ መጥቻለሁ። እንግዲህ በባለፈው ክፍል እንግዲህ ጽናት በጣም አዝናና ተግዛ ያለውን ነገር ለእምሩ ስታካፍላት ነበረ። እምሩም ደግሞ ምንድን ነው ያስጨነቀሽ? እስቲ አካፊኝ እያለች ስትጠይቃት ነበረ። ዛሬ እንግዲህ እስቲ ምን ላይ ነው ያሉት? ክፍል ሀምሳ አንድ ምን ላይ ደርሰዋል? ጽናትስ እንዴት ነች የሚለውን አብረን እናያለን። ጽናት እንግዲህ ዛሬ ጭንቀቱ ላይ ነው ያለችው። የኪራ አባትም ደውሎላት እንግዲህ ጽናት ምን ላይ ነው ያሉት ሀሴትና ኪሪያ እያሏት እየጠየቋት ነበረ። ነገር ግን ጽናት በጣም በጭንቀትም ስላለች አይ ጥሩ ነው እየተጨና እየተቀራረቡ ነው ብላ ስልኩን ትዘጋለች። ነገር ግን ነገሩ ሁሉ በጣም ጨንቋታል። ኪራም እንደዛው እንግዲህ በመጠጥ ውስጥ ራሱን እየደበቀ ነው ያለው፣ እና እሷም እንግዲህ በጣም በፍቅሩ እየተጨነቀችም ስለሆነ እኔ ግን እስከ መቼ ነው እንደዚህም ምቀጥለው እያለች ነው እንግዲህ ጽናትም ጽናት እንግዲህ ደረጃ እየጠረገች እያለች እሱም መጣባትና ና አናግሪኝ፣ ማን እንቺ ማናገር እፈልጋለሁ ይላታል። ምንድነው ጥፋቴ እስቲ ንገሪኝ፣ ጥፋቴን ልወቀው ይላታል። ጽናትም እንግዲህ ልትነግረው አልፈለገችም፣ አይ ምንም ትለዋለች። ምክንያቱም የአባቷ የአባቱ አደራ አለባት፣ ሚስጥር መናገር ስለሌለባት ሁሉም ነገር እንግዲህ በሆዷ ይዛው ዝም ብላለች። እሱም እንግዲህ እስከ መቼ ነው እኔ ግን አንቺን የምለማመጥሽ የምለምንሽ፣ ውስጥሽ ነው የማውቀው እስቲ አቁምና ንገሪኝ፣ ይላታል። እሺ ምን ልታዘዝ ትለዋለች። እሷ እንግዲህ እንዳሰሪና እንዳሰሪና እንደ ሰራተኛ ሊያወራት ፈለገች እሷ። ከዛ እኔ እኮ ያፈቀርኩሽ ነው፣ ለምንድን ነው እሱ እንደዚህ የምታወሪኝ? እስቲ የሆንሽውን ንገሪኝ፣ በግልጽ ንገሪኝ የሆንሽውን ይላታል። አይ እኔ ስላልወደድኩክ ነው በቃ፣ ትልና እሷም ሸፈንፈን ነገሩን ታደርጋለች። ኪራም እንግዲህ ጥሏት ወደ ደረጃ ይወጣል። ከዛ እሱም ክፍሉ ገብቶ ሲቀመጥ ሀሴትም በክፍሉ መጣችበትና ክፍል ግን ያስኩብክ አደለ ትለዋለች። አይ ችግር የለውም ይላታል። እሱ ምንድን ነው እሱ ግን ሰሞኑን እኮ ደስተኛ አይደለክም ደስተኛም አይደለክም። ምንድን ነው እሱ የሆንከው ብላ ትጠይቀዋለች። አይ በስራ ምክንያት ነው ብሎ እሱ ሽፍን ሲያደርግ አይመስለኝም ግን ትለዋለች። ምን ታደረጊዋለች። ነገር ግን አትቀይምኝና ልንገርሽ ይላታል። አዎ ትለዋለች። እናንተ ሴቶች ግን ለምንድን ነው እሱ የሚያከብርላችሁ የማትወዱት? ክብር አይሆንላችሁም። እናንተን የሚረግጣችሁና የሚ የሚያቋሽሻችሁን ነው የምትፈልጉት ይላታል። ከዛ ሀሴትም ግራ ተጋብቷት ምንድን ነው እሱ ግን ትለዋለች። ሀሴትም እንግዲህ በአንድ ሴት ሁሉንም ሴቶች እንደዚህ አትጨፍጭፈን ትለዋለች። ነገር ግን የሆነ ሰው በፍቅር ምክንያት የጎዳግ ይመስላል ትለዋለች። ከዛ ኪራም ነገሩን ለመሸፈን ፈለገና አይ እንደዛ ነው ብለሽ ነው ይላታል። ከዛ አይ እንግዲህ ፈታ በል በቃ እንደዛ አይደለም ትለዋለች። ሀሴትም እንግዲህ ዛሬ እንደ ሴትነቷ ሴት ለመሆን እየሞከረች ነው እና ቀሚስም ለብሳለች። ዛሬስ እንዴት ነኝ? ሴት ነኝ አይደለ? ትለዋለች። አይ ወንድ እኮ አይደለሽም እያለ ትከሻዋን መታ ያደርጋታል። ከዛ ዛሬም እንደ ወንድ ነው ስትለው አቀፍ ያደርጋታል። እንግዲህ በእንደዚሁ እያሉ ጽናትም ክፍሉን ልታጸዳ አስመስላ ክፍሉ ገብታ በጣም ተናዳ ነበረ ትታዘባለች ትጨነቃለች ኪራ መጣባትና ምንድን ነው እሱ ትለዋለች ከዛ ወይ ኪራ በየሰዓቱ እየናፈቀኝ ነው እያለች ኪራ መጣባትና ምን ፈለግሽ ከዚህ እኔም ፈልገሽ ነው አደል አላት አይ አይደለም አልጋ ላነጥፍ ነው ትለዋለች እሱም አይ አይመስለኝም ነገር ግን ብሎ ሊያቅፋትም ሲፈልጋት አይ ስራ የልስራበት ብላ እሷም ጥላው ትሄዳለች ኪራም በጣም ተጨንቆ እያሰበ ነው ጽናትም እንደ ቀድሞዋ አይደለችም በጣምም እየራቀችው ነው እኔ ልቀርባት ስል እሷ ትርቀኛለች ይሄ ነገር ግን ምንድን ነው እሱ ለምንድን ነው የምትርቀኝ እያለ ኪራም ጌራ ተጋብተዋል። እኔ ልቀርባ እስል እሷ ትርቀኛለች። እኔ ምን ባጠፋ ነው በምን ጥፋቴ ነው እንደዚህ የምቀጣው እያሉ እንግዲህ እሱም ከጓደኛው ጋር እንግዲህ ወጣ ብሎ ነበረ አየር እንቀበል ብሎ እሷን ይዟት ወቶ ከዛ፣ እሷም ምን ነው እዚህ ካፌ ደንበኛ ነክ እንዴ ትለዋለች። ከዛ ምን ነው እመስላለሁ ሲላት አይ ከስምክ ቀጥሎ አቀባበላቸው ትለዋለች። ከዚህ እነሱም እየተሳሳቁ አይ ይመስላል እንግዲህ እያለ እሱም እየሳቀባት ጫወታቸውን ይቀጥላሉ። ዛሬ ግን ሴት ሴት ይመስለሻል ሴት ሴትም ትሸኝስ ትሸኝቻለሽ እያላት እንግዲህ በዚሁ እያሉ ዲራም ኪራም እንግዲህ የስራ ባልደረባው ደውሎለት ጓደኛውም ይመጣል በቤቱ ነገር ግን ሲመጣ ጽናትን አሁንም ፈተና ገብታለች። ይሄም ጽናትን መፈታተን ተከታተለ ኩሽና ድረስ ሄዶ እንግዲህ ቁንጅናዋን ያደንቃታል። ጽናም አመሰግናለሁ ትለዋለች። ነገር ግን ሄኖክ መጀመሪያ ጊዜ ሀሴት የድሮ ፍቅረኛ ነበረ። ነገር ግን አሁን ጽናትን ሲያይ እንግዲህ ወደ ጽናት ልቡ ተቀይሮ ጽናትን ያያታል። ጽናትም ምንድን ነው አመሰግናለሁ እያለችው ካልደነቃት በኋላ ነገር ግን ሊስማት ፈለገ። ጠጋም አለባት። ከዛ እሷም ተናዳ ጥቅ ክንያት ምንድን ነው እሱ እንደዚህ ትለዋለች። ገፍትራም ወደኋላ ምንትንወዶ እናንተ ኮ እንደዚህ አይነቱ አይመቻችሁም ይላታል ተናዶ። እዚህ ቤት የሚመጣ ቆይ እብድ ብቻ ነው እንደሚመጣው፣ ጤነኛ ሰው እዚህ ቤት አይመጣም እንዴ እያለች እንግዲህ ጽናትም ተናዳለች። እኔ ግን ምንድነው እሱ ፈተና የበዛ የሚመጣው ሁሉ እኔኑ የሚፈታተን ብቻ ነው። ምንድነው እሱ እኔ ያጠፋሁት ነገር አለ እንዴ? እያለች እንግዲህ ጽናትም በውስጧ ተናዳለች። ሄኖክ እንግዲህ አይደለም እኮ የምታበሲው ምግብ እኮ እንደ አንቺም ቆንጆ ስለሆንሽ ነው ምግብሽም ቆንጆ ነው፣ አንቺም ቆንጆ ነሽ፣ እያለ እንግዲህ እሱም እንግዲህ ማደናነቁን እየቀጠለ እሷም እንግዲህ እየተናደደችበት እሱም እንግዲህ ተናዶ ጥሏት ይወጣል። ከዛ ከህምሩ ጋርም ማውራት ይቀጥላል። ከዛ ምንድን ነው እሱ ጽናት ቆንጆ ነች በተለይ በጣም አሪፍ ነች ይላል። ከዛ እንግዲህ እሱም ወጣ ብዬ እረፍቶ ስጄ ልምጣ ስቲ ብሎ ወጥቶ እረፍት እየወሰደ እያለ ከዛም በኋላ ጓደኛውም ቆይ ሱቅ ዳርሼ ልምጣ ብላ እሷም ወታ ሄደች። ሀሴትም በመንገድ እየሄደች እያለች ከዛ ሄኖክ ግን አየር እየተቀበለ ነበረ። ከዛም እሷም ሀሴት የምታበት እጇን ያዛትና፣ አንቺ አላት። ልቀቀኝ ዛሬ ምዚውነት እንዴ ትለዋለች። ከዛም በኋላ ምንድን ነው እሱ ግን የሰው ቤት በመሆኑ ነው እንጂ ልክክን አሳይክ ነበረ ትለዋለች። ከዛ እሱም ምንድን ነው ቆይ አንቺ የሆነ ስህተት ተፈጠረ ብለሽ እንደዚህ ያዙ ይልቀቁኝ የምትዩ ይላታል። እሱ ግን እንዴ ምን ሆነክ ነው ያንን ያደረግከው ትለዋለች። ከዛ ሰክሬና ይላል እሱም ግን እሷን እየተከታተላት ነበረ አትከታተለኝ ከዚህም በኋላ ምንም ነገር እኔን የምትከታተልብን ነበረ ካሁን በኋላ እኔ የአባቴ ልጅ አይደለሁም ትለዋለች ሀሴትም እንግዲህ የአባቷን የሻምበል ልጅ መሆኗን ለሄኖክ እያስረዳች ነው እረፍና ተቀመጥ ከላይ ላይ ጫፌን እንዳትነካው። የአባቴ ልጅ መሆኔን እንዳትረሳ። እኔ እኮ የሻምበል ልጅ ነኝ። የአባቴን ቅስሙ ሰብሬዋለው፣ በእኔ አፍረዋል አባቴ፣ ምክንያቱም አንተ ባደረግክው ነገር፣ ለዛ ለማይረባ ነገር ሶሻል ሚዲያ ሸጥክኝ ትለዋለች። ታዲያ እኔ ምን አጠፋው? እኔ እኮ ሰክሬ ያደረግኩት ነው ይላታል። እሺ ሰክረክ ቪዲዮን ቀረጽክ፣ ነገር ግን ምን ሆነክ ነው ወደ ሶሻል ሚዲያ ልትሸጠው የቻልከው ትለዋለች። ከዛንስ ሄኖክም አይ እንግዲህ ነገሩን አረጋጊው ሰክሬ ነዋ ይላታል። እንዴ የህለታም ስትቀርጽም ሰክረክ ነው፣ ቪዲዮ ስትለቅም ሰክረክ ነው ትለዋለች። ከዛ ሄኖክም አዎ ሰክሬ ነው። ስካርኮ የማያደርገው ነገር የለም የሰው ልጅ ሲሰክር እንኳን የማያደርገው ነገር የለምና ብዙ ነገር ሊያደርግ ይችላል። አንቺ ደግሞ በእንደዚህ አይነት ነገሮች መረበሽ የለብሽም። ነገሮችን ሁሉ ቆም ብለሽ ማሰብ አለብሽ ይላታል። እሷ ግን በጣም ተናዳ ስለሆነ ተበሳጭታበታለች። የዛ በዚህ ነው እንግዲህ ቪዲዮ ያለቀው። ቪዲዮ ከተመቻችሁ ላይክ፣ ሼር ሰብስክራይብ ማድረጋችሁን እንዳትረሱ እንዲሁም ላይክ ሼር ሰብስክራይብ እያደረጋችሁ ለምታበረታቱኝ በትጋቤ እህት ወንድሞቼ በጣም አመሰግና አለው ክብረት ይስጥልኝ